አባት አቤት ሰላም ነው ሰላም እባክህ ተባበረኝ ምን ልተባበርሽ እኔ ከሩቅ ሀገር ነበር የመጡት እንደው ከቻልክ እርዳኝ ይቅርታ የኔ እናት ማርያምን ከነጋ ምንም ነገር አልሰራውም አይ እኔ እንኳን ብር አልነበረም፣ የሚፈልኩት ስራ ነገር፣ ካለ ስራ፣ ምንን ስራ ምንም ይሁን እሰራለሁ። እኔ እንኳን ላንቺ የሚሆን ማቀው ስራ የለም። ስልክሽ ልቀበልሽ እና ልጠይቅልሽ። ስልክም የለኝም። ምንም አይነት ስራ ይሁን ችግር የለውም። ቤተሰቦችሽስ? እኔ ማንም የለኝ፣ ብቸኛ ነኝ። ከየት ሀገር ነው የመጣሽው? ሸዋ። አይ ጎጃም። ሸዋ ወይስ ጎጃም? እናቴ ከሸዋ ነበረች፣ አባቴ ደግሞ ከጎጃም። እኔ ደግሞ ደብረ ማርቆስ ነበር ያደግኩት። እና ወደዚህ እንዴት መጣሽ? በአንድ አደጋ ያሳደገኝ አጎቴ የማረፈ ቢቸግረኝ ሚጃ ሳጣ እየዞርኩኝ እዚህ ደረስኩ። አይዞሽ የኔ እናት። እና ሴት ልጅ ነኝ፣ ቢያንስ ለትንሽ ጊዜ መኖሪያና የምቀምሰው ካገኘው በቂ ነው በክፋት ካላየሽብኝ የሽብኝ ለጊዜው እኔ ጋር መቆየት ትችያለሽ። ፈጣሪ ያክብርልኝ፣ እንደ ውለታን በምን እንደምመልስ አረ፣ ምን አረግኩኝ? ግን ዝም ብዬ መቀመጥ ስለሚከብደኝ ቢያንስ ስራ እስካገኝ ቀን ቀን እየመጣው እዚህ ባግዝ ደስ ይለኛል። እሺ ልጅ ግን የምታሳኳ ይመስላል። ይዛ ነው አትጠራጠር፣ ታሳኳለች። ደሞ ሳልነግር ዜማዬን ካየዋት ቀናት አስቆጠርኩኝ እኮ። ከቤትም አትወጣም፣ ስልኬንም አታነሳም። ምን ሆና ይሁን ምን አውቄ፣ ውስጥ የምንም ጥሩ ስሜት እየተሰማኝ አይደለም እነዛ ተንከሲሶች ሆነ ነገር ብለዋት፣ እንዳይሆን እንጃ። ብቻ ምንም ደስ አላለኝም። እስቲ በኋላም ሰፈራቸው እጅ እጅ ካረጋታሉ ይሻላል። እድሏ እንዴት ነው? ለመድሽ? አዎ ምንም አልልም። ሁለታ እንደምን እንደምከፍል ኧረ፣ የምን ሁለታ! ብቻ ክፉ አይንካ። አሜን። ግን ትልቅ ነገር ያደረኩልሽ አታስመስዩ። ከዚህ በላይ ማንም ያለ ምንም ጥቅም ማንንም በማይረዳበት ጊዜ እንደዚህ አይነት ሰው መኖሩ በራሱ ትልቅ ነገር ነው። አሁን እያሸማቅልሽ ነው

አንቺ ሰት ያዳግን ምን አይነት ጣጣ ውስጥ ነው ያስገባኸኝ? አንቺ ደግሞ ፋራቱኛ አይደል? ያለሁበትን ምን እኔ ነኝ የማውቀው? ምን ሻፈደብሽ እንዴ? አንተ መደም ትቀልዳለህ አይደል? ታኮርኛለሽ እኮ። በካትም ላይ ይልቅ ልጁ የዋህ ነገር ነው። አልኩሽ እኮ በጣም የዋህ ልጅ ነው። አሁን እየጠቀምኩ መስሎህ እየጎዳሁ እኮ ነው። እንዴት ማለት? አንደኛ ነገር ልጅቷን ረስቶ እኔን ማፍቀር ዘበት። ሁለተኛስ ሁለተኛ ነገር አፈቀረኝ እንበል፣ እውነቱን ሲያቅ ወይ ደግሞ እኔ ስርቀው አይጎዳም? ባክሽ አሁን ካለበት የከፋ የሆነ ብቻ፣ አልነገረችኝም እንዳትል። አንቺ ከሰሙሽ ብዙ ታወራለሽ። በይ ሂጂ፣ ይልቅ በኋላ የሚወለወል ጫማሽ ልሽ ይልሽ፣ እመጣለሁ። አንተ አፈር ምሳ ደርሷል ታጠብና እንብላ እሺ ደግሞ ስታንጎራጉር ድምፅ አሪፍ እንደሆነ ከሰፈር ሰዎች ሰምቻለሁ። ምንም አልል። እስቲ ድፍረት ካልሆነብኝ፣ አንዴት አንጎራጉርልኛለህ አለ። አረ በደስታ ምን የሚለውን ላንጎራጉርልሽ? ገላዋ የሚለውን የደይ ጽጌን አንጎራጉርልኝ።

ምንም ምርጫ የለኝ። እንጊዜ የሚንትውለኝ ገላዋ ቅዳሜ ጠብቀኝ ገላዋ ቅዳሜ ጠብቀኝ ጠዋት በማለዳ ገላዬወ ካፋፎ ወጣና አንቺዬወ ካፋፍ ወጣና ገላዬወ ዛፍ በተራገበ ገላዬወ በንፋሰን ጋሉ አንቺዬወ በንፋሰን ጋሉ ገላዬወ ሲባዘት ይውላል አንቺዬወ አይኔ መታች ብሉ ገላዬወ አይኔ መታች ብሉ ገላዬወ

ትላንት ከምንጆ ገላይዋ ቀድቺ ስመለስ አንተይዋ ቀድቺ ስመለስ ገላይዋ ፋሳም ስንወያይ ገላይዋ ከጉድሞ ገብቶ ግሪ ገላይዋ ከጉድሞ ገብቶ ግሪ ገላይዋ ገባውኝ ግዲን አንተይዋ ገምቡይ ሰብሪ ገላይዋ ገምቡይ ሰብሪ ገላይዋ ገላዋ ሸገናው ገላዋ ገላዋ ሽንገቱ ገላዋ ምንም ምርጫ የለኝ ጊዜም ያንተ ነኝ ገላዋ ቅዳሜ ጠብቀኝ ገላዋ ቅዳሜ ጠብቀኝ። ይቅርታ አበላሸሁብክ። እንዴ አረ እንዲውም ማሳመርሽው። ድምጽሽ በጣም ያምራል። አመሰግናለሁ። እንተን በጣም ያምራል እስካንቺ ባይሆንም የራስሽ ሙዚቃ አለሽ? እንዴ አሁን ላይ እንኳን የለኝም፣ ግን አንተ ጋ ገዝከኝ በቅርቡ ይኖረኛል። እኔ በምን ላገዝሽ እችላለሁ? ካላስቸገርኩ አንዳንዴ በትርፍ ሰዓት በኋላ ብታሰራኝ። ይቅርታ፣ እኔ እንኳን ያን ያህል ጎበዝ መባል ዘፋኝ አይደለሁም፣ እንዲሁም ሞክራለሁ እንጂ። አይ አንተ ሳቅ፣ ምን ስራ ነው ለማባክር ብሳት እከፍላለሁ። እሺ እሞክራለሁ። በጣም አመሰግናለሁ። እዚች ጋር ስልክ እንጻፍልኝ። ስምህን ማን ነበር ያልከኝ? አቤኒ ነሀሚን ይባላለኝ። ስላወቅኩ በጣም ደስ ብሎኛል። እኔም ደስ ብሎኛል። ምንድን ነው? አንቺ አብረሹ ጊዜ አሳልፍ እንጂ በደምብ። አይ አሁን እንኳን የሚሆን አይመስለኝም። ማለት የሆነች አዲስ ልጅ ተዋውቋል? እንዴ እንደዛ ከሆነም አሪፍ ነው። አቀልልልን ግን ልጅቷን ሳያት ምንም አላማረች። እንዴት እንደዛ ልት ይቻልሽ? አፈጣጠኗ አንድ ማታቀው ልጅ ወካላ ሰራኝ ማለቷ መሳሟ ብቻ የሆነ ነገር አስባለች። ጭራሽ መሳምም አለው በቃ ከተጠራጠርሻትማ አይንሽን ከሷል እንዳታነሽ። ናትሻ ይ ምን ሆነ ነው? ፈዝሃል ህይወቴን እኮ ዛሬ ምን ሆነ ነው? አልደወልክላትም? ስልኬን አታነሳም። ጨነቀኝ እኮ። ወይም ክፍለ ሀገር ምናምን ይሆናል፣ አትጨነቅ። ቢያንስ ስልኬን ታነሳ ነበረ ወይ። ለማውራት አልተመቻትም ይሆናል። እንዳ አፍክ ያርገው እስቲ። ሰላም። አቤት። ምን ነበር? አቤኔን ፈልጌው ነበር። እኩል። ለምን ፈልግሽው? ይቅርታ አንቺም አልበል? እኔ ፍቅረኛው ነኝ። ምን እንዴ ኖህ፣ እንዴት መጣሽ? በዚህ ሳልፍ፣ ሀይል በልብዬ እኮ ነው። ደግሞ ቮካል እንደምታሰረኝ ቃል ገብታል፣ እንዳትረሳ። አብሽር። አረሳ። እሷ ኦ፣ አላስተዋወቅኳችሁማ። እድል ትባላለች። እሷ ደግሞ ኖህ፣ ሀሚ ኖሃሚ፣ እድል ፍቅረኛ፣ ቆንጅዬ ነች። አቤኒ ፍቅረኛ? ፍቅረኛ እንኳን አይደለችም ጓደኛዬ፣ እንዲሁም የስራ ባልደረባዬ ነች። ኦ ነው እንዴ? በቃ አቤኒ ይደውልልሀል አሉ ሄሎ፣ ኑዋ ኢዛና በኋላ ላገኛችሁ ፈልጋለሁ። እሺ፣ ግን በሰላም ነው? ስንገናኝ እናወራለን። ምንድን ነው ችግር አለ እንዴ? ነዋ፣ ሚነሽ ላገኛችሁ ፈልጋለሁ ምናምን አለች። ምን ችግር አለ እንዴ? እኔ እንጃ፣ ስንገናኝ እናወራለን አለች። ወይ እዚህ ያልደበረሽማ። ለደላሎች ለማውቃችሁ ሰዎች ሁሉ ስራ እንዲፈልጉልሽ ነግሬያቸዋለሁ። ያገኙልሻል። እሺ ኧረ አልደበረኝ። ባይሆን አንተን አስጨነቁ። ድጋሚ እንደዛ እንዳት ያላልኩሽ እሺ? በጣም ይቅርታ። እሺ እንዳትደግሚው። እሺ። እሺ አልደግሞ። ስማማ ወይ ፍቅረኛ አለህ አዎ የማፈቅራት ልጅ አለች ፍቅር ያፈቀሩትን ማግኘት ብቻ ሳይሆን እንደማያገኙት እያወቁ ማፍቀር ነው ይባል የለ እሱ አባባል ለኔ ነው ከልባ ሰው ተቀይመ ጨክና ሷ አታውቅም ለምን ይሆን በቃኛ ያለች ለአይኗ አንኳን የጠላች። ከልባ ሰው ተቀይመ ጨክና ሷ አታውቅም ለምን ይሆን በቃኛ ያለች ለአይኗ አንኳን የጠላች። አያ ለለይለይለ እዛ ሌላ ሴት እንዳለች ለምንድን ነው ነገራችሁኝ? የምን ሴት? እቺ ድነች ማን የሚሏት ነቻ? አረ ስለምን ሴት ነው የምታወሪው? እኔ እስከማቆ ምንም ሴት የለም። እንግዲህ እሱ ጓደኛና የሥራ ባልደረባ አድርጎ ሽሟታል። እርግጠኛ ነሽ ግን? እንግዲህ ሂደህ ማየት ትችላለህ። እስቲ እናጣራለን እንግዲህ። እሷ እያለች ወደሱ መቅረብ ከባድ ነው። እንደምን እንደምን አቆ አታስቢ የእሷን ጉዳይ ለኛ ተይ። አንቺ ስራሽ ላይ ብቻ ፎከስ አድርጊ እሺ። ለምን ሴት ነው ግን የምታወራው? ግራ ገባኝ እኮ። ለማንኛውም በጊዜ እናጠረ አቤኒ ወይ ደላላ የሆነ ስራ አለ ብሎ የነበረ። እስኪ ያቺው መጣ። ኑዋሚን ያለችው ልጅ እቺ ነች ማለት ነው ማለት ነው። ቆይ አብረን እንሄዳለን። አረ ቅርብ ነው እዚህ። እኔ ሄዳለሁ፣ አንተ ስራ እሺ። በቃ እንጂ የታክሲ አይሽ። አረ አያስፈልግም ያዥ። አንቺ ደሞ ዝም ብለሽ እሺ። በቃ መጣሁ። እስቲ ተከትላናት ማን እንደሆነችና ምን እንደፈለገች እናጣራ።